አሰላሙ አለይኩም ወረህመቱላሂ ወበረካቱ። በዛሬው ክፍላችን የምንመለከተው የነቢዩ ሙሐመድን ሰለላሁ አለይሂ ወሰለም አስከፊ ስለነበረው ወቅት፣ የዑትባን ስጦታ፣ በአቡ ጣሊብ ሸለቆ ውስጥ ስለነበረው የሙስሊሞች ስቃይ፣ የኸዲጃና የአቡ ጣሊብ ሞትን፣ በይበልጥ ደግሞ የሀዘን ዓመት እየተባለ ስለሚታወቀው ጊዜ ይሆናል። ላይክ፣ ሼር እና ሰብስክራይብ በማድረግ እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ቁረይሾች ከዑመር እና ከሐምዛ መስለም በኋላ ረሱልን ከጥሪያቸው ለመከልከል የሚፈልጉትን በመለገስ ከነቢዩ ሰለላሁ ዓለይሂ ወሰለም ጋር ለመደራደር ሞከሩ። አንድ ቀን ቁረይሾች በሚሰበሰብበት ቦታ ተቀምጠዋል። ረሱል ሰለላሁ ዓለይሂ ወሰለም ደግሞ በመስጂዳቸው ተቀምጠው ነበር። የቁረሽ አለቃ የነበረው አቡ ወሊድ ዑትባህ ኢብን ረቢያህ የቁረሽ ሰዎች ሆይ፣ እኔ ወደ ሙሐመድ ሄጄ ላናግረውና አንዳንድ ነገሮችን ላቅርብለት፣ ምናልባት ከፊሉን ይቀበለናል፣ እኛም የፈለገውን እንሰጠዋለን፣ ከዚያም እኛን ይተወናል አላቸው። እነሱም እሺ ሄዳ ናግረው አሉት። እሱም ሄደና ሙሐመድ ሆይ፣ ገንዘብ ከሆነ የምትፈልገው ከኛ ገንዘብ ሰብስበን ከመካከላችን ሀብታም እናድርግህ ስልጣን ከሆነ የምትፈልገው መሪያችንም አለቃችንም እናድርግህ። ንግስናንም ከሆነ የምትፈልገው ንጉስ እናድርግህ። ይሄ የምታየው ነገር ወይም ደግሞ ወህዩን ከራስክ ማራቅ ካልቻልክ ምርጥ ዶክተር እንፈልግልህና እናሳክምህ አላቸው። ረሱልም ጨረስክ የአቡል ወሊድ አሉት። ዑትባህም አዎ አላቸው። ረሱል ሰለላሁ አለይሂ ወሰለምም ሱረቱል ፉሲለትን ከአንቀጽ አንድ እስከ አስራ ሦስት ድረስ ቀሩለት። ዑትባም ሰምቶ ከጨረሰ በኋላ ወደ ጓደኞቹ ተመለሰ። ጓደኞቹም አንዳቸው ለአንዳቸው በአላህ እንምላለን፣ ዑትባህ አቡል ወሊድ ከሄደበት የተመለሰ ፊት ይዞ ነው የተመለሰው ይባባላሉ። እነርሱን ጋር ሲደርስ ምን አለ አሉት። ዑትባም በቁርአን በጣም ተመስጦና ውስጡ ተነክቶ ነበር። ለጓደኞቹ ይህን ሰው ተዉት፣ የሰማሁት ግጥም አይደለም፣ ድግምትም ጥንቆላም አይደለም፣ የእብድ ሰው ንግግርም አይደለም። ቁረሾች ሆይ ስሙኝ፣ እናም ይህን ሰውና የሚሰራውን ነገር ተዉት። ሌሎች አረቦች ካሸነፉት፣ ከእሱ ትገላለገላላችሁ። ግን እሱ ካሸነፈ፣ የእሱ ማለት የእናንተ ይሆናል። የእሱ ማሸነፍ የእናንተ ማሸነፍ ይሆናል፣ በእሱም ደስተኛ ትሆናላችሁ አላቸው። እነሱም በምላሱ ስሕር አደረገብህ አሉት። እሱም ይሄ ሀሳብ የእኔ ነው፣ የፈለጋችሁትን አድረጉ አላቸው። ሙሽሪኮች የሙስሊሞች ነገር ሲበረታባቸው ተሰበሰቡ እና በመኒ ሐሽም ላይና በበኒ ሙጠልብ ላይ ተስማሙ። ስምምነቱም ከበኒ ሐሽምና ከበኒ ሙጠልብ የሆነ ሰው ረሱልን እንዲገድላቸው አሳልፎ እስኪሰጡ ድረስ እንዳያገቧቸው፣ እንዳይገበያያቸው፣ አብሯቸውም እንዳይቀመጡ፣ ቤታቸው እንዳይገቡ፣ እንዳያዋሯቸውም ጭምር ነበር። ይህም ስምምነት በወረቀት ተጽፎ ከአፋ ላይ ተለጠፈ። ሙስሊሞቹም በአቡ ጣሊብ ሸለቆ ውስጥ ተቀመጡ። ሙሽሪኮች መካ የገባን ምግብ እና እቃ ሙስሊሞች እንዳያገኟቸው በማሰብ በፍጥነት ይገዙ ነበር። ሙስሊሞቹም ስቃዩ በረታባቸው፣ ምግብም ስላጡ የእንስሳት ቆዳ እና ቅጠልም መብላት ጀመሩ። የሴቶቹና የህፃናቶቹ የረሃብ ድምፅ ከሩቅ ይሰማ ነበር። በዚህ ሁኔታ ሶስት ዓመት ከቆዩ በኋላ በሙሐረም ወር ረሱል ነብይ ከሆኑ በአስረኛው ዓመት ይህ ስምምነት

እነርሱም ማውራታቸውን አላቆሙም ነበር። የመጨረሻው ቃሉ በአብዱል ሙጣሊብ መንገድ ሆነ። ረሱልም በጣም አዝነው፣ አላህም ምህረት ጠይቅልሃለው አሉ። ከዚያም ለመልእክተኛውና አማኞቹ ለሙሽሪኮች እስቴክፋር ማድረግ አይችሉም የቅርብ ዘመድ ቢሆኑም እንኳን የሚለው አንቀጽ ወረደ። ከዚያም አንተ የምትወደውን አትመራም የሚለው አንቀጽ ወረደ። አቡ ጣሊብ ከሞቱ ከሁለት ወይም ከሶስት ወር በኋላ ኸዲጃ ሞተች። ረሱል የዛን ጊዜ ሐምሳ ዓመታቸው ነበረ። ረሱል ኸዲጃን በጣም ይወዷት ነበር። ስለ ኸዲጃ ሲያወሩ እንዲህ ይላሉ። ሰዎች በከዱኝ ሰዓት አመነችኝ፣ ሰዎች ውሸታም ሲሉኝ እሷ ሀቅኛ አለችኝ፣ ሰዎች ገንዘባቸውን ሲከለክሉኝ ገንዘቧን አጋራችኝ፣ አላህ ከሷ ልጆችን ሰጠኝ። ሰሒሕ በሆነው ሐዲስ ጅብሪል ወደ ረሱል መጥቶ እንዲህ አላቸው፣ አንተ የአላህ መልእክተኛ፣ እዚህ ኸዲጃ ናት። ምግብ ወይም መጠጥ የአዘ እቃ ይዛለች። አንተ ጋር ስትደርስ ከጌቷ የሆነ ሰላምታን አድርሰላት። በጀነት ውስጥም ከእንቁ የተሰራ ቤት በውስጡም ጩኸት እና ድካም የሌለውን አበስራት አላቸው። አቡ ጣሊብ ከሞተ በኋላ ቁረይሾች አቡ ጣሊብ በህይወት ቢኖር ማያደርጉትን ስቃ አደረሱባቸው። ከቁረይሽ ሞኝ የተባለው ሰው እንኳን ረሱል ጭንቅላት ላይ ቆሻሻን ወረወረ። ረሱልም ከነ ቆሻሻው እቤታቸው ገቡ። ልጃቸውም እያለቀሰች ቆሻሻውን ማጠብ ጀመረች። ረሱልም ልጄ ሆይ አታልቅሺ፣ አላህ አባትሽን ይጠብቃል አሏት። ለዛሬ በዚህ አበቃን። በቀጣይ ክፍል እስከምንገናኝ ድረስ ወሰላሙ አለይኩም ወረህመቱላሂ ወበረካቱሁ።